ውድ ተመልካቾቻችን እንዴት ናችሁ? ዛሬ የምንገኘው ቦሌ አካባቢ ጎድ ኤንድ ሚሊዮን የሚባል መኪና መሸጫ ነው። አብራችሁን ቆዩ። ሰላም፣ ሰላም እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ራስን አስተዋውቀን። እሺ፣ እኔ አብስራ እባላለሁ የጎድ ኤንድ ሚሊዮን የመኪና መሸጫ የሽያጭ አማካሪ ነኝ። አሳይሻለሁ ያሉትን ነገሮች ዛሬ አሪፍ አሪፍ የምንላቸውን የያዝናቸውን መኪኖች አሳይሻለሁ። አንደኛው ይሄኛው ካዲላክ የ2023 ሞዴል መኪና ነው። ይሄ የአሜሪካ መኪና ነው፣ እንደምትጠቂው እና ሊሪክስ 700 ይባላል። እዚህ ሀገር ላይ በመጀመሪያ ያስገባነው እኛ ነን እና ፉሊ ኤሌክትሪክ የሆነ መኪና ነው። እዚህ ጋር ደግሞ የምናገኘው የቻርጅ ቦታውን ነው። እንደምታየው በሁለት አይነት መንገድ ቻርጅ ማድረግ እንችላለን ማለት ነው። እዚህ ጋር አንደኛው ቻርጀር የትራቭል ቻርጀር ነው። ሶ ብዙ ሩቅ ቦታ ስንሄድ አነስ ያለችዋን እንጠቀማለን ማለት ነው። ስለዚህ መንገድ ላይም ቻርጅ ማድረግ እንችላለን። ኤግዛክት የራሱ ቻርጀር አለ። እሱን አሳይሻለሁ። ቻርጅ ማድረግ እንችላለን ማለት ነው። ስለዚህ በፉል ቻርጅ ምን ያህል ኪሎ ሜትር ይሄዳል ማለት ነው? በፉል ቻርጅ እስከ አምስት መቶ ኪሎ ሜትር ድረስ ይሄዳል። በጣም አሪፍ ነው። በነጭ ከለር ነው ያስመጣ ነው። እንደምታየው በጣም ነው የሚያምረው። በጣም አሪፍ ነው። ይሄንን ይመስላል። ውስጥ ገብተን ደግሞ እስኪ ላሳይሽ። በጣም የሚያምር መኪና ነው። ውስጡ እራሱ በጣም ያምራል። አዎ፣ እንደምታየው በጣም የሚያምር መኪና ነው ዳሽቦርዱ ነው። እንደምታዩ በጣም ዘመናዊ የሆነ ፉሊ ስክሪን የሆነ መኪና ነው የምናገኘው። እንደምታዩ መሪውም ደግሞ መልታዊ ፋንክሽናል ነው። ስልኮችን መቀበል እንችላለን። ድምፅ መጨመር መቀነስ ትችላለች። እዚህ ጋር ሁለት ካፕ ሆልደር አለን። በተጨማሪ እዚህ ጋርም ደግሞ የተለያዩ ነገሮችን ስቶሬጅ ማድረግ ትችላለች ማለት ነው። ይሄኛው ዋይርለስ ቻርጀር ነው። ወንበሮቹ ደግሞ ሌላ ለየት የሚያደርጋቸው ነገር ማሳጅ ያደርጋሉ። ሙቀትና ቅዝቃዜ ስትፈልጊ ኮንትሮል ማድረግ ትችላለች። የራሱ ኤስ ያለው ማለት ነው። በጣም ዘመናዊ ነው። በጣም አሪፍ መኪና ነው። በጣም እናመሰግናለን። በተጨማሪ ደግሞ እዚህ ጋር እንደምታየው በግራና በቀኝ በኩል ስፒከሮች አሉ ማለት ነው እነዚህ ስፒከሮች ናቸው ወንበሩ ላይ ኢንትግሬት የተደረጉ የራሱ ስፒከሮች አሉ ስለዚህ እንደዚህ ሆነሽ ለስለስ ያሉ ሙዚቃዎችን እየሰማሽ ድራይቭ ማድረግ ትችላለች ማለት ነው ሌላ እዚህ ጋር ሜንሽን ያላረኩልሽ ነገር ይሄኛው አይ ሪደር ነው ስለዚህ ድካም ሲሰማሽ ምናምን ዲክቴክት አድርጎ ራሱ ፓርክ ያደርጋል ማለት ነው አውቶማቲካሊ ስለዚህ አውቶማቲካሊ የኔን እንትኖችን አክቲቪቲዎችን በደንብ እያየ በጣም አሪፍና ዘመናዊ መኪና ነው። ስለዚህ ዋጋውን ስንት ትሉታላችሁ? ይህንን የመሰለ ዘመናዊ መኪና በ13 ሚሊዮን ብር ብቻ የዚህ መኪና ባለቤት መሆን ትችላላችሁ። በ13 ሚሊዮን ብር ብቻ በጣም አሪፍ ዋጋ ነው። ተመጣጣኝ ዋጋ ነው ያለው። ተመጣጣኝ ነው። ኮንታክት ማድረግ ትችላላችሁ። ተመልካቾችሽም ኮንታክት ማድረግ ይችላሉ። በጣም ጥሩ አማራጭ ነው ያለው። ቴንክ ዩ። አሁን ደግሞ ስ ሁለተኛ ያዘጋጁልሽን መኪና ላሳይሽ። እሺ፣ በጣም ቆንጆ መኪና ነው ያሳየ ከደ በቀጣይ ምን አይነት መኪና ነው የምታሳየኝ? ቀጣይ ደግሞ ይህንን መርሴዲስ መኪና ነው የማሳይሽ። ይሄኛውም ደግሞ ፉል ኤሌክትሪክ የሆነ መኪናችን ነው። እንደምታየው ግሬሱ በጣም ነው የሚያምረው። በጣም ቆንጆ መኪና ነው። መርሴዲስ ኢኪውሲ ፎር አንድረድ ይባላል። በጣም የሚያምር ክላስ የሆነ መኪና ነው። የጀርመን መኪና ነው እንደምታውቂው፣ የጀርመንና የቻና አላቸው። የእኛ ግን ይሄኛው የጀርመን መኪና ነው ማለት ነው። ውስጥ ገብትን ደግሞ ላሳይሽ። ኢንቴሪየሩ እንደምታየው በጣም ነው የሚያምረው። ይሄኛው በጣም ነው የሚያምረው። በጣም ቆንጆ ኢንቴሪየር ነው ያለው። ፉሊ ብላክ ነው እንደምታየው። ጥቁር የምትወጂው ከሆነ በጣም ደስ ይላል። ሰንሩፍ አለው። ፊት ለፊት ስንመጣ እንደምታየው ሙልቲ ፋንክሽናል መሪ አለን። እንደቀድሞ ስልኮችን፣ ሚውዚክ መጨመር መቀነስ እንችላለን ማለት ነው። እዚህ ጋር ሁለት ካፕ ሆልደር አለን ተጨማሪ፣ እዚህ ጋርም ተጨማሪ ካፕ ሆልደር አለን ማለት ነው። እንደምታየው እነዚህ ተቾች ናቸው የተለያዩ ነገሮችን የምናይበት ስለመኪና ያለውን መረጃ ይሰጡናል ማለት ነው። በጣም ቆንጆ ነው። በተጨማሪ ደግሞ በጣም ዘመናዊ መኪና ነው። በጣም ዘመናዊ መኪና ነው። እንደምታዩ ሰፋ ያለን ነው። በተጨማሪ እነዚህ መኪኖች ደግሞ ለየት የሚያደረጋቸው አውቶ ፓርክ አላቸው። እንዲሁም ደግሞ አውቶ ብሬክ አለው ማለት ነው። ስለዚህ የሆነ አክሲደንት ውስጥ አንቺ ተዘናግተሽ እንኳን ብትገቢ ራሱ አውቶማቲካሊ ያቆመል ማለት ነው መኪና ። ስለዚህ አውቶማቲካሊ ፓርክ ያደረጋል፣ አውቶማቲካሊ ብሬክ ያደረጋል ማለት ነው። በጣም ዘመናዊ ነው። በጣም አሪፍ መኪና ነው። በጣም እንደምታየው የመርሴዲስ ምርት ነው። መርሴዲስ በጣም የሚወድድ መኪና ነው። ይህንን የመሰለ መኪና ደግሞ በ ዘጠኝ ሚሊዮን ብር ብቻ ማግኘት ትችላላችሁ ማለት ነው። በጣም አሪፍ እና ተመጣጣኝ ዋጋ ነው ያላቸው። አዎ በጣም አሪፍ ዋጋ ነው። ፕላስ ደግሞ ኤሌክትሪክ እንዳልኩሽ እስከ 500 ኪሎ ሜትር በፉል ቻርጅ መሄድ ይችላል። አዎ በጣም ዘመናዊ ነው፣ ዋጋውም ተመጣጣኝ ነው። እንደምናየው ከሆነ ውስጡም ውጩም በጣም አሪፍ መኪና ነው። አዎ በቃ ለቤተሰብ እንሆን በጣም ቆንጆ መኪና ነው። አዎ አሁን ደግሞ ማሳየሽ የቮልስዋገን ምርት የሆነውን አትላስ የሚባለው የ2022 መኪና ነው ማለት ነው። እንደምታየው በኤስዩቪ ሞዴል የአሜሪካ መኪና ነው፣ በጣም የሚያምር እና ግሬስ ያለው በደንብ መኪና ነው ማለት ነው። ሰቨን ሲት ያለው በጥቁሩ እናገኘዋለን። በጣም አሪፍ መኪና ነው። እንደምታየው በቃ አሜሪካ የሚሰሩ መኪኖች ብዙዎቹ ለራሳቸው አድርገው የሚሰሩት በደንብ በሳይዛቸው ከፍ ያሉ ናቸው። እዛ ላይ ደግሞ የ2 ስንት ነው ያልክ 2022 ጣናዊለ ል ነ ጣፍዘናዊ ይህንን መኪና እንግዲህ ደግሞ በአውቶማቲክ በነዳጅ ብቻ ነው የምናገኘው ማለት ነው። እንደምታዩ ዳሽቦርዱ በጣም ቆንጆ እና ፋንክሽናል የሆነ ዳሽቦርድ ነው የምናገኘው። እዚህ ጋር የተለያዩ ሞዶች አሉት እንደምታያቸው፣ በረዶ፣ ጭቃ እና ደግሞ የተለያዩ የአየር ሁኔታዎች ላይ ማርሽ ራሱ እየቀያየረ በደንብ ድራይቭ እንድናደርግ እንዲመቸን ተደርጎ የተሰራ ነው ማለት ነው። በጣም ቆንጆ መኪና ነው። በጣም ውስጡ ራሱ በጣም ያምራል እንደምታየው። ኖርማል ኢኮ ፍሬንድሊ፣ ኖርማል እና ስፖርት ሞድ ምናምኖች ነው ጨምሮ ያካተተ ነው ማለት ነው። እዚህ ጋር ሁለት ካፕ ሆልደር አለን እንደምታየ ሰፋ ያለ ስፔስ ነው የምናገኘው። ለሰባት ሰው የሚሆን ወንበሮች አሉ። በጣም በጣም ትልቅ ነው። አይ ያው የአሜሪካ ውስጥ በቃ ለነሱ ተብሎ የተሰራ መኪና ነው እና ደግሞ የዚህ መኪና ሁለት ሺ ሲሲ ነው እንዲሁም ደግሞ አራት ሲሊንደር አለው ማለት ነው። በጣም ዘመናዊና አሪፍ መኪና ነው። ስለዚህ ሙሉ የነዳጅ መኪና ነው ማለት ነው። ነዳጅ መኪና ነው ካሉትም፣ ደግሞ ሁለት ሺ ሲሲ መሆኑ ነዳጅ ይቆጥብልናል ማለት ነው። በጣም ቆንጆ ነው። አሁን ደግሞ ማሳየሽ በቃ ቤታችን ውስጥ አለ ብለን የምናስበውና በጣም ቆንጆ የሆነ መኪና ነው ማለት ነው። ይሄ ደግሞ ቶዮታ ቪኤክሳር የ2023 ሞዴል መኪና ነው እና ይህ መኪና በሰባት ሲት እናገኘዋለን ማለት ነው። ውስጥ ገብተን በደንብ ላሳየሽ። በጣም ቆንጆ መኪና ነው እንደምታየው። በጣም የሚያምር መኪና ነው። በጣም ግሬስ ያለው መኪና ነው እንደምታየው። እዚህ ጋር የተለያዩ ነገሮችን ኮንትሮል የምናደርግበት ነው። የናፍጣ መኪና ነው ብዬሻለሁ፣ እንደነገርኩሽ የተለያዩ ሞዶችም አሉት እስከ 18 ድረስ የሚደርሱ እስከ 18 የተለያዩ ሞዶች አሉት ማለት ነው። እዚህ ጋር የምናገኘው ደግሞ የጭቃ ማርሽ ነው ማለት ነው። በተጨማሪ እዚች ጋር ደግሞ የራሱ ፍሬን አለው ማለት ነው። እጅ ፍሬኑ ይሄ በፕሬስ ነው ኦኬ። ስለዚህ ከሌሎቹ ለየት የሚያደርገው፣ አዎ፣ ፕረስ በማድረግ ብቻ ናይስ። በዛ ላይ በጭቃ ማለት ጭቃ ውስጥ ገብቶ፣ አዎ፣ በጭቃ በሚሄድበት ጊዜ አራቱንም ጎማ ለማሽከርከር ይሄኛውን ማርሽ እንጠቀመዋለን ማለት። በጣም ዘመናዊ ነው። ይሄኛው በጣም ለየት ያለ ነው። አዎ፣ በጣም ለየት ያለ በጣም የሚያምር መኪና ነው። እዚህ ጋር ደግሞ ዋየርለስ ቻርጀር አለ። እዚህ ጋር ሁለት ካፖችን ሆልድ ማድረግ እንችላለን። እዚህ ጋር ደግሞ ይሄው በአንቺ በኩል እንደምታዩ ይሄ ፍሪጅ ነው ማለት ነው። ይሄ ፍሪጅ ነው? ኋላ ያለው ሰው እሱ መጠቀም ይችላሉ ማለት ነው። ሩቅ ቦታ ሲሄዱ ኢንጆይ እያደረጉ መጓዝ ይችላሉ ማለት ነው። ስለዚህ ረጅም ርቀት ለመጓዝ በቃ አይደብርሽ፣ በጣም በጣም ያምራል። ማሳለፍ ትችያለሽ። እንደምታየው ደግሞ ፉል ኦፕሽን ናቸው እነዚህ መኪኖች። ኦኬ አዎ፣ በጣም ይሄ ያምራል። ከሰንሩፉን በተጨማሪ መከፈት መቻሉ በጣም ገርሞኝ ያለኝ ተከፍቶ። አዎ፣ በጣም ቆንጆ መኪና ነው። ስለዚህ ይሄን ቆንጆና ዘመናዊ መኪና በስንት ትሉታላችሁ? ከረንትሊ ይህንን መኪና እየሸጠነ ያለ ነው በ37 ሚሊዮን ብር 37 ሚሊዮን ብር። በጣም አሪፍ ዋጋ ይመስለኛል። ምክንያቱም በጣም ብዙ አይነት ፊውቸሮች ነው ያሉት። በዛ ላይ ቲቪ አለው ሁሊንትን ነው፣ በጣም በጣም አሪፍ ነው። በዛ ላይ የናፍጣ መኪና ነው፣ ስለዚህ አሪፍ ዋጋ ይመስለኛል። ደንበኞች መጥተው ቼክ ማድረግ ይችላሉ። አዎ በቃ እኛ መጣን እንግዲህ ቼክ እናደረጋለን አሁን ደግሞ ከኛ ሱቅ ስትመጪ ቤስት የምንለው እና በጣም እኔም የምወደውን መኪና ነው የማሳይሽ ማለት ነው። እሱም ይሄ ሌክሰስ መኪና ነው ማለት ነው። ኤሌክስ 600 ይባላል በብዛት አስገብተን ነው ያለን እና ደግሞ እኛ ጋር ካሉት መኪኖች ደግሞ ሞስት ኤክስፔንሲቭ የሚባለው መኪና ናቸው ማለት ነው። እዚህ ጋር የምታያቸው በነጭና በጥቁር ከለር አስገብተናቸዋል ማለት ነው። እንደምታዩ በጣም ነው የሚያምረው። ስለዚህ በሁለት አማራጭ እናገኛለን፣ በነጭም በጥቁር በነጭም በጥቁር ማለት እና ስድስት ሲሊንደር እናገኛለን። በሁለት ቱርቦ ቻርጀር አላቸው ማለት ነው። ሁለት ቱርቦ ቻርጀር፣ ሁለት ቱርቦ ቻርጀር፣ በጣም ቆንጆ ነው። እነዚህ መኪና ደግሞ ለየት የሚያደርጋቸውን ነገር የራሳቸው የሆነ ሰስፔንሽን ኮንትሮል አላቸው ማለት ነው። እንደምታዩ ይሄ መኪና አሁን ከጎማው አንፃርም ስታዩ ከፍ ያለ ነገር ነው ከፍ ስላደረግነው ይሄኛው ደግሞ ዝቅ ይላል ኮምፒ ስታደርጊያቸው ስለዚህ፣ ያኛውም በዚህ በተመሳሳይ ሁኔታ ከፍ ማድረግ እንችላለን ማለት ነው። አንዳንድ ቦታዎች ላይ ስንሄድ፣ ጭቃማ የሆኑ ቦታዎች ላይ ስንሄድ ከፍ እናደርገዋለን። በፍጥነት የሚሄድ ስንፈልግ ደግሞ ዝቅ አድርገን። ከዚህ እስከ ሶስት ደረጃ ድረስ ዝቅ ማለት ይችላሉ። ማለት በጣም በጣም ዘመናዊ ነገር ነው እየነገርከኝ ያለው። በጣም ቆንጆ ነው። በቃ የ2023 የሌክሰስ መኪና ነው። አሁን ደግሞ ውስጥ ገብት እንደሞ ላሳየሽ። ውስጡ በጣም ያምራል እንደምትለው፣ በጣም የሚያምር መኪና ነው። በኦሬንጅ ኢንቴሪየር ነው እንደምትለው፣ በጣም ነው የሚያምረው። ከመኪናው ጋር በጣም ውበትን ሰጥቶታል። በጣም ቆንጆ ነው። በዛ ላይ እንዲህ ሲታይ ራሱ በጣም የሚመች ይመስላል። እንኳን ቁጭ ካልኩት በጣም ይመቻል። ጥሩ አድርጎ የተሰራ መኪና ነው። እዚህ ጋር ዱዋል ስክሪን እናገኛለን። ሌላው በተመሳሳይ ሁኔታ ቅድም ካሳያዎች መኪና ጋር ቶዮታ ስለሆኑ ተመሳሳይነት ነገር ውላቸው የተለያዩ ድራይቭ ሞዶች አሉት። ይህም እዚህ ጋር ማርሹን ነው የምናገኘው። እዚህ ጋር ሁለት ካፕ ሆልደር አለ፣ ዋይርለስ ቻርጀር አለ። በተመሳሳይ ሁኔታ ይሄው በፓሲንጀርም በድራይቨሩን በኩል ፍሪጅ አለ ማለት ነው። ይሄም እዚህ ጋር ፍሪጅ እናገኛለን። ስለዚህ በቃ የሚሞቅ አየር ካለ ውሃችንን፣ ወይም የሚጠጣ ነገራችንን፣ ምግባችን ማቀዝቀዝ ስንፈልግ እዚህ ላይ እንጠቀማለን። ተጠቅመሽ ማቀዝቀዝ። በጣም በጣም ዘመናዊ እና በጣም ቆንጆ ነው። እኔ በጣም እየገረመኝ ነው ያለው፣ በጣም የሚያምር ነው። ሌላ ያልገለጽኩልሽ ቅድም እዛ ጎማው ጋር ያሳየሁሽ የሴሽን በዚህ ነው ኮንትሮል የምናደርገው፣ ድምቴው በዚህ ዝቅ፣ በዚህ ከፍ እያደረግን ሁሉ የምንፈልገው ሞት ድራይቭ ማድረግ እንችላለን ማለት ነው። ስለዚህ እንዳልከው ጭቃ ምናምን ሲሆን በዚህ ከፍ አድርገን ነው የምንሄደው ለፍጥነት ሲሆን ዝቅ ይላል። ይሄኛውም ፉል ኦፕሽን የሚባል መኪና ነው። እዚህ ጋር ሌላው ደግሞ ለየት የሚያደርገው ነገር ይሄ ምንድን ነው፣ የተለያየ ድራይቨሮች ሲኖሩ የተለያዩ ነገሮችን ሴቭ ማድረግ እንችላለን ማለት ነው። አሁን እኔ እንደዚህ የሚመቸኝ ከሆነ አንደኛው ላይ ሴቭ አድርገዋለሁ። አንቺ ሲመች ደግሞ በሚመችሽ አድርገሽ በባንቺ ክብደትና ባንቺ መሪ ፍላጎት ሴቭ አድርገሽ ስለዚህ አጀስ ይደረጋል ማለት ነው። በጣም ቆንጆ እና በጣም ዘመናዊ ነው። ስለዚህ እንደዚህ በጣም ቆንጆ ውስጡ የሚያማረ ውጭ የሚያማረ በተለያዩ ሰስፔንሽኖችን በኩል የምናገኘው መኪና እናንተ ጋር በስንት ነው የምትሸጡት ማለት ነው? ቅድም እንደነገርኩሽ እዚህ እኛ ጋር ካሉት በጣም ውድ የሚባለው መኪና ነው ብዬሻለው እና በይሄኛው መኪና በ60 ሚሊዮን ነው የሚሸጠው። 60 ሚሊዮን ብር አዎ፣ እውነትም ውድ ነው እውነትም። ስሙ ራሱ ሌክሰስ የሆነ ሌክዠሪ የሚል አይነት ቃል ይመስለኛል። እኔ ዝም ብዬ ሳስበው ራሱ በጣም አሪፍ ነው። 60 ሚሊዮን እንዳላችሁት አሪፍ ዋጋ ይመስለኛል፣ ካለውት ፊውቸሮችም አንጻር። አዎ፣ በጣም ቆንጆ እና ዘመናዊ መኪና ነው። ስለዚህ መተን እንግዛ በ60 ሚሊዮን መቶ መግዛት የሚፈልግ ሰው ካለ በ60 ሚሊዮን ብር አሪፍ መኪና መግዛት ይችላል። ስልካችን ላይ መደወል ይችላሉ። መጥተው ማየት ይችላሉ። በጣም አሪፍ ስለዚህ፣ በስተመጨረሻ በስተመጨረሻ ማስተላለፍ የምትፈልገው ወይ የቀረ ነገር ካለ። ደንበኞች ያው የተወሰኑ መኪኖች ነው እያየ ነው። ሌላ አማራጮችን በብዛት ስላለን ደንበኞች እኛን ኮንታክት ማድረግ ይችላሉ። ስልክ እናስቀምጣለን። በተጨማሪም ደግሞ ሎኬሽናችን ቦሌ ሩዋንዳ ዋሽንግተን ጋር ነው የሚገኙት። መቶኛን ኮንታክት ማድረግና የፈለጉትን መኪና መርጦ መግዛት ይችላሉ ማለት ነው። በጣም እናመሰግናለን። እሺ በዛሬው ውሏችን እንዳየ ነው ጎዴና ሚሊየም መተን ነበር በጣም ብዙ ዘመናዊ ቆንጆ እና አሉ የተባሉ መኪኖችን አይተናል። ስለዚህ እናንተን መምጣትና ማየት የምትፈልጉ እንድትጎበኙን እንነግራችኋለን። በተጨማሪ ስልካቸውንና አድራሻቸውንም እስክሪናችን ላይ እናስቀምጣለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ቆዩ።